አስቀድመው አሜሪካና ሩሲያ በሳውዲ አረቢያ ስለ ዩክሬን ሩሲያ ጦርነት በመከሩ ጊዜ ስለምን ሀገር ያልተሳተፈችም ሲሉ ጠየቁ። ይህንን ለምን አሉ ተብለውም በአወዛጋቢው ሰው ዶናልድ ትራምፕ አምባገነን፣ ጦርነትን ወዳድ ተባሉ የዩክሬኑ ፕሬዝዳንት ዜሌንስኪ። እሳቸውም አላረፉም ትራምፕ የሐሰት ወሬን ያባዛሉ ሲሉም ወቃቀሷቸው። እንዲህ እንዲህ እያለ አንድ ሁለት ተባብለው በነጩ ቤተ መንግሥት በአሜሪካ ሲጋበዙም የደረሰባቸው ውረፋ ነበር። ዜሌንስኪ ይሁንና በአውሮፓ ያገኙት ድጋፍና እንክብካቤ ቢጠግናቸውም አሁን ደግሞ ፕሬዚዳንት ዜሌንስኪ ከአሜሪካ ጋር በሁለትዮሽ የማዕድን ስምምነት ላይ እንዲሁም የሩሲያ ዩክሬን ጦርነትን ለማስቆም የሚያግዛቸውን ምክክር ለማድረግ ሳውዲ አረቢያ ገብተዋል። የሳኡዲ መንግስት ቴሌቪዥን ዜሌንስኪ መገኘዋን በቀይ ባህር ላይ ባደረገችው የወደብ ከተማ ጅዳ መድረሳቸውን የዘገበ ሲሆን በዚህ ሳምንት በአሜሪካ ከሚኖራቸው ውይይት አስቀድመው ከፕሬዚዳንት ትራምፕ ጋር በነበራቸው ምልልስ ክብርን አጉድለዋል ሲሉ የተቿቸውን የአሜሪካውን የውጭ ጉዳይ ሚኒስትር ማርክ ሩቢዮን የሚያገኙ ይሆናል። ሩቢዮ ከዘለንስኪ ብዙም ሳይቆዩ ጂዳ ገብተዋልና የዩክሬን ከፍተኛ ባለሥልጣናት የውጭ ጉዳይ ሚኒስትር አንድሪ ሲባህና የመከላከያ ሚኒስትር ሮስተም ኦሚሮቭን ጨምሮ ሌሎች የሀገሪቱ መሪዎች ከሳውዲ ልዑል ሞሐመድ ቢን ሰልማን ጋር ተገናኝተዋል። ዩክሬን ከጦርነቱ የመጀመሪያ ጊዜ ጀምሮ ሰላምን ትፈልጋለች እናም ጦርነቱ የሚቀጥልበት ብቸኛ ምክንያት ሩሲያ ናት ብለን ሁልጊዜ እንናገራለን ሲሉ ከጉዟቸው አስቀድመው በማህበራዊ ሚዲያ ላይ ዘለንስኪ ቢጽፉም የአሜሪካው የውጭ ጉዳይ ሚኒስትር ሩሲያ ጋር ሰላምን ለመፍጠር የሚቻልበት ደረጃ ላይ ለመድረስ የዩክሬን ዓላማዎች በግልጽ መታወቅ አለባቸው ቸው ይህም በሳውዲ አረቢያ በሚኖረው ውይይት ይረጋገጣል ብለዋል። ሩቢዮ በጅዳ ከተማ ከጋዜጠኞች ጋር በነበራቸው ቆይታ ሩቢዮ ዩክሬን ልክ እንደ ሩሲያ ሁሉ አስቸጋሪ ነገሮችን ለመስራት ዝግጁ መሆኗንና ጠንካራ ነገርን ከውይይቱ ይዛ መውጣት አለባትም ብለዋል። ዘሌንስኪ እና ትራምፕ ኦቫል ኦፊስ በተባለው ስፍራ የነበራቸው ስብሰባ ወደ ክርክርነት ከገባና አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ እንድታቆም ከተደረገ በኋላ በዩክሬንና በአሜሪካ መካከል ውጥረት ነግሷል። ይሁንና ከዩክሬን ኬቭ ለአልጀዚራ የሚዘግበው ቻርለስ ስትራትፎርድ ዜሌንስኪ በሰማይና በባህር የሚደረጉ ግጭቶችን የሚያጠቃልል ከፊል የተኩስ አቁም ስምምነት ለማቅረብ እንዳቀዱ ተናግሯል። ፕሬዚዳንቱ ይህንን አይነቱን ድርጊታቸውን አሜሪካ በዩክሬን ላይ የፈጸመች ያለውን ጫና በተወሰነ መልኩ ያቃልልልኛል ብለው ተስፋ እንደሚያ የሚያደርጉም ይው የአልጀዚራ ዘጋቢ ተናግሯል። ሌሎች ተንታኞችም በሚያስደንቅ ሁኔታ ዘለንስኪ በትክክል ከተጫወተ ኳሱን ከሩሲያ ሊነጥቅ ይችላል ብለዋል። ይሁን እንጂ በሩሲያ በኩል ከፊል የተኩስ አቁሙን የሚቃወሙ ድምፆች እየተሰሙ ይገኛሉ። የክሬምሊን ቃል አቃባይ ዲሚትሪ ፔስኮቭ ዩክሬን ሰላምን ትፈልግ እንደሆነ መወሰን ያለባት ጊዜ አሁን ነው ብለዋል። የዩክሬን መሪዎች ወደ ሳውዲ አረቢያ ቢገቡም ሩሲያ ያጠቃለለችው ግዙፉ የኩርሱክ ግዛትን ይገባኛል ይገኛል ማለቷ፣ አሁንም ሀገራቱ በጦርነት እንዲቀጥሉ ያደርጋቸዋል፣ የሳውዲ አረቢያው ውይይትም ጥላ ያጠላበት ይሆናል ሲል አልጀዚራ አስነብቧል።